ሰይጣን አጋዞ ለአዳም እመዜን ኮነ ፍስሓ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለተንሳኤ በዓል ለፋሲካ በዓል በሰላም በጤና አደረሳችሁ አደረሰን። ለሁላችሁም መልካም በዓል ብያለው። ተንሳኤ ዮም ፍስሓ ሆነ በሰንበት በሰንበተ ክርስቲያን እስመ ተንንስኦ ክርስቶስ እሙታን በኦርቶዶክሳዊ ተዋህዶ ቤተ ክርስቲያን በታላቅ ድምቀት የሚከበረው የአብይ በዓላት መካከልም የተንሳኤ በዓል አንዱ ነው፣ ዋናው ነው። ትንሳኤ ትንሳኤ የሚለው ቃል ተንንስኦ የሚለው የግዕዝ ግስ የተወሰደ ሲሆን ትርጉሙ መነሳቱን፣ አነሳስ ማለት ነው። እስራኤላዊ እስራኤል ዘሥጋ ያከብሩትን የነበረውን የፋሲካ የመሻገሪያ በዓልም ከግብፅ ባርነት ቀንበርም ወደ ነፃነት ምድር የተላለፈበት ከሐዘን ወደ ደስታ የተሸጋገረበት በዓል ነበር። በሐዲስ ኪዳን የሚከበረውም የክርስትና ትንሣኤ ግን እስራኤል ዘነፍስ ከኃጢያትም ወደ ጽድቅም ከሐሳር ወደ ክብርም ከጠላት ሰይጣን አገዛዝ ወደ ዘላለማዊ ገነት ነፃነት ከአሮጌው አዲስ ወደ አዲሱ ኪዳን ከአደፈው ከጎሰቆለው አሮጌ ህይወትም ወደ ሐዲስ ህይወትም የተሸጋገርንበት መንፈሳዊ የነፃነት በዓላችን ነው። ትንሳኤ የሊቃውንት ቤተ ክርስቲያን የመልአኩ በአብይ በአብያቱ ሲያመጥቁት ሲያመጥቁት አምስት አይነት ትርጉም አለው። እነዚህ ናቸው ። አንደኛም ትንሣኤ ህሊና፣ ተዘክሮ ተዘክሮ እግዚአብሔር እግዚአብሔርን ማሰብ። ሁለተኛ ትንሣኤ ልቦና፣ ቃለ እግዚአብሔርን መስማት፣ በንስሐ እየታደሱ በሕይወት መኖር ሶስተኛ ትንሣኤ ሙታንን ለጊዜው የሙታንም በስጋ በተአምር መነሳት ሲሆን ነገር ግን ድጋሚ ሞት ይከተለዋል። አራተኛ ትንሣኤ ዘክርስቶስ የክርስቶስ በገዛ የባህሪ ስልጣኑ ሞትን ድል አድርጎ መነሳት አምስተኛ ትንሣኤ ዘጉባኤ ከዓለም ህልፈትም በኋላ ሰውን ሁሉ እንደየስራውም ለጽድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ። ትንሣኤ ዘክርስቶስ በመለኮትም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን በሞቱ ድል ነስቶ ሙስናን መቃብርን አጥፍቶ በስልጣኑ ከሞት የተነሳውን መጋቢት መጋቢ 29 ቀንም በ34 በ34 አአም እንደሆነ የቤተ ክርስቲያን ታሪክ ያስረዳል። የጌታችን ተንሳኤ አስቀድሞ በነቢያትም ትንቢትም የተነገረና ምሳሌ የተመሰለለት ክርስቶስ ክርስቶስ በመዋዕለ ስጋዊም ያስተማረው መላእክት ያከበሩት ሰዎች መቃብሩንም አይተውም ያረጋገጡት እርሱም ተገልጦ መነሳቱን ያረጋገጠበት ነው። በዚህም የአስተምሮ አጭር ጽሑፍም እዚህ እነዚህም የትንሣኤ ምስጢር የሚገልጡ ክፍሎችም እንዳስሳለን። አስቀድሞ ስለተንሳኤው በትንቢት ተናገረ። ነቢዩ እግዚአብሔር ክብር ዳዊትን ነፍሴንም በሲኦል አትተዋትምና ቅዱስህንም መበስበስንም ያይ ዘንድም አትተዋትምና ያለውን የተንሳኤ ምስጢር በትንቢት ቃለም ሲናገር ነው። መዝሙረ ዳዊት መዝሙረ ዳዊት ምዕራፍ 15 ከቁጥር 10

ከእንቅልፍም እንደሚነቃ ተነሳ፣ የወይንም ስካርም እንደተወው እንደ ኃያል ሰው ጠላቶቹንም በኋላቸው መታ። ያለውንም የጌታ ትንሣኤን ያመለክታል። መዝሙረ ዳዊት ምዕራፍ 77 ከቁጥር 65። ነቢዩ ሆሴኤም ሆሴኤም ኑዑ ወደ እግዚአብሔር እንመለስ እርሱም ሰብሮናልና እርሱም ይፈውሰናል፣ እርሱም መትቶናልና እርሱም ይጠግነናል። ከሁሉም ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳል። ሆሴ ምዕራፍ ስድስት ከቁጥር አስራ ሁለት ሲል የተንሣኤ ምስጢር በትንቢት የተናገረው ነቢዩ ዮናስ በብሉይም ኪዳን የተንሣኤ ምሳሌ ነበረ ዮናስ በአሳ አንባሪው ሆድም ሶስት ቀንና ሶስት ሌሊትም እንደነበረ እንዲሁም የሰው ልጅንም ወልዶ እጓለ እመኽያው ክርስቶስ በምድር ልብ ሶስት ቀንና ሶስት ሌሊትንም ይኖር ብሎ ጌታችን ያስተማረውንም ለዚህም ነው። የማቴዎስ ወንጌል ምዕራፍ 12 ቁጥር 38 እስከ ቁጥር 40። ጌታችን በመዋልተ ስብከቱ ስለ ተንሳኤ አስተማረ። ጌታችን በመዋልተ ስብከቱ ስለ ተንሳኤ ብዙ ጊዜ ለቅ ለደቀ መዛሙርቱና ለሕዝቡም እንዲሁም ለመንፈሳዊ ጭምርም አስተምሯቸዋል። እነሆ ወደ ኢየሩሳሌም እንወጣለን። የሰው ልጅም ለካህንም አለቆችም ለጻፎችም ይሰጣል። የሞትም ፍርድም ይፈረድበታል ሲዘባበቱበትም ሊገርፉትም ሲሰቅሉትም ለአሕዛብም አሳልፈው ይሰጡታል፣ በሦስተኛውም ቀን ይነሳል። የማቴዎስ ወንጌል ምዕራፍ 20 ከቁጥር 18 እስከ ቁጥር 19 በማለት ስለ ተንሣኤው ተናግሯል። እንዲሁም ከሽማግሌዎችና ከካህናት አለቆችም ከጻፏቸውም ብዙ መከራ ይቀርብልናል ይገደል ዘንድም በሦስተኛው ቀን የሚነሳ ዘንድም እንዲገባው ለደቀ መዛሙርቱም በግልጥም ነግሯቸዋል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 21 በገሊላም በገሊላም ሲመላለሱ ወልደ ነጎድጓድም እምኽያውም ክርስቶስ በሰዎች እጅም አልፎ ይሰጥ ዘንድም አለው ይገድሉታልም በሶስተኛው ቀንም ይነሳል ብሏቸዋል። ማቴዎስ ወንጌል ምዕራፍ 17 ከቁጥር ሀያ ላይ ነፍሴ ደግሞ አነሳት ዘንድም እኖራለሁ። ስለዚህም አብ ይወደኛል። እኔም በፍቃዴ እኖራለሁ እንጂ ከእኔ ማንም አይወስዳትም ላኖራት ስልጣን አለኝ ደግሞም ላነሳትም ስልጣን አለኝ በማለት አስቀድሞ ተናግሮታል። የዮሐንስ ራዕይ ምዕራፍ አስር ከቁጥር 17 ሊቁ ዮሐንስ አፈወርቅ ሊቁ ዮሐንስ አፈወርቅ በሶስተኛው ቀን ነፍሱን ከስጋው ጋር አዋሃደ ያለውን በገዛ ስልጣኑ መነሳቱን ሊገልጽ ነው የተንሣኤውም በኩርነት የሰው ልጅንም የሚያሳይ እርሱ መሆኑንም ሲናገር ትንሣኤ ህይወት እኔ ነኝ የሚያምንብኝም ቢሞትም እንኳን ህያው ይሆናል ህያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም የዮሐንስ ራእይ ምዕራፍ 11 ከቁጥር 25 እስከ ቁጥር 26 በማለትም አረጋግጦልናል ትንሣኤውንም ቅዱስ መላእክትንም ለሴቶች አበሰሩ። ልደቱ ለእረኞች መላእክትም እንደተበሰረ ትንሣኤው በመላእክትም ለሴቶች ሰበሰረ ተበሰረ። ይህንንም ተነስተዋል። በዚሁም የለም የሚለውን የመላእክት ብስራትንም በአራቱም ወንጌላዊ እንደሚከተሉት ሰፍሯል። ቅዱስ ማቴዎስን መልአኩም መልሶ ሴቶች አላቸው እናንተ አትፍሩ፣ የተሰቀለውንም ኢየሱስን እንድትሹ አውቃለሁና እንደተናገረው ለትንሣኤው በዚህ የለም፣ ያኛውም ስፍራ ኑና እዩ። ፈጥናችሁም ሂዱ ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብሏቸው ለደቀ መዛሙርቱም ነግሯቸዋል እነሆ የነገሯችሁንም በማለት ገለጸ። የማቴዎስ ወንጌል ምዕራፍ 28 ከቁጥር 5 እስከ ቁጥር 10። ቅዱስ ማርቆስም ወደ መቃብሩ ገብተውም ነጭ ልብሱን የተጎናጸፈውን ጉልማሳ በቀኝ በኩልም ተቀምጦ አዩና፣ ደነገጡ። እርሱም ግን አትደንግጡ፣ የተሰቀለውንም የናዝሬቱን ኢየሱስን ትፈልጉታላችሁን? ተነስተዋል፣ በዚህም የለም። እነሆ እርሱ የኖሩበት የኖሩበት ስፍራ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል እንንደ ተናገራችሁት በዚህ ታዩታላችሁ ብሏችሁ ብሏችሁ ብላችሁ ንገሯቸው አላቸው። ማር መጽሐፈ ማር ምዕራፍ 16 ከቁጥር አምስት በማለት አስፍሮታል። ቅዱስ ሉቃስም እነርሱም በዚህም ሲያመነቱ እነሆ ሁሉም ሰዎችም የሚያንጸባርቁ ልብስ ለብሰውም ወደ እርሱም ቀረቡ ፈርተውም ፊታቸውንም ወደ ምድር አቅረብ አቀርቅረው ሳሉ እንዲህ አላቸው፣ ሕያው ከሞታን መካከልም ስለምን ትፈልጋላችሁ? ተንሳኤው ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥ ሲሰቀል በሶስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ። ሉቃስ ምዕራፍ 24 ከቁጥር 4 እስከ ቁጥር 9 ብሎ መልአኩ እንደተናገራቸው አስፍሮታል። ቅዱስ ዮሐንስ መግደላዊ ማርያምን መግደላዊ ማርያምን ሁለቱም መላእክትም እንንዳ እንዳየችና ከእነርሱም ጋር እንደተነጋገረች ሲገለጽ ማር ግን ማርያም ግን እያለቀሰች ከመቃብሩ በስተ ቁጭ በስተ ቁጭ ማቆማ ነበረ። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰውም የኢየሱስን ስጋ ተኝቶበት በነበረውም አንዱ በራስጌ ሌላኛው በግርጌ ተቀምጠውም አየች። እነርሱም ይችም ሴት ስለምን ታለቅሳለች አሉት። የዮሐንስ ራይ ምዕራፍ 20 ከቁጥር 10 እስከ ቁጥር 13 ብሏል። ደቀ መዛሙርቱም መቃብሩን አይተውም መነሳቱን አረጋገጡ። ሁለቱም ደቀ መዛሙርት የትንሣኤውን ዜና ከሴቶች ከሰሙ በኋላ ወደ መቃብሩ በመግባትም የጌታችን መነሳትን አረጋግጠዋል። ይህንንም ወንጌላዊ ዮሐንስ ፣ ስለዚህ ጴጥሮስን ሌላውም ደቀ መዛሙርት ወጥተውም ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላውም ደቀ መዛሙርትም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠ አስቀድሞም ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስም ተቀምጦ የተልባ እግሩንም ልብስ ተቀምጦ አየ። ነገር ግን አልገባውም። ስምኦንም ጴጥሮስን ተከትሎትም መጣ። ወደ መቃብሩም ገባ የተልባ እግሩንም ልብስንም ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅም ለብቻውም በአንድ ስፍራ ተቀምጦ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚህ ጊዜ አስቀድሞ ወደ መቃብር የመጣውን ሌላውንም ደቀ መዝሙር ደግሞ ገባ አየው። አመነም ዮሐንስ ራእይ ምዕራፍ ሃያ ከቁጥር 3 እስከ ቁጥር 8 ሲል ይገል ገልጾለታል። ቅዱስ ሉቃስም ይህንን የጼጥሮስን ወደ መቃብር ገብቶ የጌታችንን ትንሳኤ የማረጋገጡንም ሲገልጽም ጼጥሮስ ግን ተነስቶ ወደ መቃብር ሮጠ፣ በዚህም ዝቅ ብሎ ሊመለከት የተልባ እግር ልብስ ብቻ አየ በሆነውም ነገር እየተደነቀ ወደ ቤቱ ሄደ። ሉቃስ ምዕራፍ 24 ከቁጥር 12 ብሏል። ጌታችን ራሱን ራሱን ተገልጦ ትንሳኤውን አረጋግጧል። ከትንሳኤ በኋላ ጌታችን በተለያዩ ጊዜ ተገልጧል። አስቀድሞም ለማርያም መግደላዊትም መቃብሩን ስፍራ ተገልጦላታል። እርሷም ያየችውን ለደቀ መዛሙርቱ ተናገረች። የዮሐንስ ራዕይ ምዕራፍ 2 ከቁጥር 14 እስከ ቁጥር 17። ወደ ኤማሆስ ይሄዱ ለነበሩ ሁለት ደቀ መዛሙርትም መንገድ ላይ መንገደኛ መስሎም ተገልጦላቸዋል። ሉቃስ ምዕራፍ 24 ከቁጥር 13 እስከ ቁጥር 31። አስራ አንዱን ከነ እርሱም ጋራ የነበሩ በተሰበሰቡበት ተገልጦ ሰላም ለእናንተ ይሁን ካላቸው በኋላ ከተጠበሰ አሳ አንድ ቁራጭ ከማር ወለላም ሰጥተውት ተቀብሎ በፊታቸው በልቷል፣ አስተምሯቸዋልም ሉቃስ ምዕራፍ 24 ከቁጥር 41 እስከ ቁጥር 43። በማዕድም ተቀምጦ ሰላም ለአስራ አንዱ ተገልጧል። ትንሣኤውም ያዩ የተናገሯቸውንም ስላላመኗቸው ለማመናቸውም የልባቸውን ጥንካሬ እንደነቀፈ ተገልጿል። ማር ምዕራፍ 16 ከቁጥር 14 የዮሐንስ ወንጌል እንደጻፈው ጌታችን ለደቀ መዛሙርቱ ለደቀ መዛሙርቱ ሁለት ጊዜ የመጀመሪያ ጊዜ ማቴዎስ በሌላኛው በተዘጋጀ ቤት ተገልጦለታል። የዮሐንስ ራይ ምዕራፍ 20 ከቁጥር 19 እስከ ቁጥር 31 ከዚህም በጥብርያኖስ በጥብሩያኖስ ባህርም አጠገብም ተገልጦ የዮሐንስ ራዕይ ምራፍ 21 ከቁጥር 1 እስከ ቁጥር 25። እነዚህም ለማሳየትም ቢገልጽም ጌታችን ከተንሳኤ በኋላ እስከ እርገትም ድረስ ከደቀ መዛሙርቱ ጋራ የተገለጠባቸውን ጊዜያቶችም ግን እነዚህ ብቻ አይደሉም። እነዚህም መጽሐፍ ቅዱሳዊ እውነታዊ መሰረት በማድረግ ከአብያተ በዓላት አንዱ የሆነው የትንሣኤ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት፣ ታሪክ ትውፊትና በጠበቀ መልኩ በታላቅ ድምቀት ይከበራል። ይህንንም ከጥንት አበው የነበረው የአቅ የአከባበር ስርዓት የተከበረ ነው። የትንሣኤ በዓል መከበር የጀመረው በቅዱሳን ሐዋርያትና በስብከት አርድእተ ክላእመ በየጊዜው የተነሱትን ምእመናንም ማክበር ቀጠለው ደቀ መዛሙርቱንና የአከበሩትን ስርዓቱ ይበዛ ይቀንስ እንደሆነ እንጂ መከበሩ ግን ተቋርጧል ተቋርጦ አያውቅም። የትንሣኤ በዓል የሚከበረው ዘመነ ትንሣኤ የሚባለውን ከትንሣኤ እሁድ ቀጥሎ ያሉትን ሰባት ቀናት ጭምር ይዞ ነው። እነዚህ ዕለታትም የራሳቸው ምስጢራዊ ስያሜ አላቸው። አንደኛ ሰኞ ሰኞ ጸዓተ ሲኦልን ማዕዶተ ጌታችን በሞትና ትንሣኤውን ነፍሳችን ከሲኦልም አውጥቶ ወደ ገነት ለማስገባቱ ነው መታሰቢያ። ሁለተኛ ማክሰኞ ቶማስ፣ በቶማስ ጥያቄ መሰረትም በሳምንቱ ጌታችን በድጋሚ ስለተገለጠ ለዚህም መገለጹን መታሰቢያ። ሶስተኛ ሮኦብ አልአዛርም ከሙታን ከተቀበረ አራት ቀን በኋላ ከመቃብር ጠርቶ ላስነሳህን አላዛር መታሰቢያ። አራተኛ ሐሙስ የአዳም ሐሙስ የአዳም ተስፋ ተፈጽሞለት ከነልጁ ልጁ ልጆቹን ወደ ቀድሞው የገነት ክብርም ለመግባትም መታሰቢያ። አምስተኛ ቤተ ክርስቲያን በክርስቶስ ደም ተዋጅታ በተመሰረተች ቅድስት ቤተ ክርስቲያን ታላቅ መታሰቢያ። ስድስተኛ ቀዳማዊት አነስተ እስከ ቀራኒዎ ለተከተሉት በሌሊትም ወደ መቃብር ለገሰገሱት ቅዱሳት እንእስትም መታሰቢያ። ሰባተኛ እሁድ ዳግም ትንሳኤ ትንሳኤ ሚስጥር ለሁለት ጊዜ ለሐዋርያት የተገለጠበት የዮሐንስ ራእይ ምዕራፍ 20 ከቁጥር 24። የክርስቶስ ትንሳኤ ለእኛ ታላቅ ትርጉም አለው፣ በእርሱም ትንሳኤ ታላቅ ጸጋ አግኝቷልና በእርሱም ትንሳኤ ከሞት ወደ ህይወት ተሸጋግሯል፣ ከጨለማ ወደ ብርሃንም ወጥቷልና ምድራዊት ምድራዊት የነበረውንም ሰማያዊ ሙታን የነበረውንም ህያው ስጋዊ የነበረውንም መንፈሳዊ ሆኗል። በእርሱም ትንሣኤ በእርሱም ትንሣኤ እንደ ቅዱስ ጳውሎስ ሞት ሞት ሆይ መውጊያ የታለህ፣ ሲኦል ሆይ ድል መንሳት የታለህ ማለት ችለናል። አንደኛ ቆሮንጦስ ምዕራፍ 10 ከቁጥር 55 ኢየሱስ እንደ ሞተና እንደተነሳ ካመንን እንዲሁም በኢየሱስ ክርስቶስ ያንንቀላፉትንም እግዚአብሔር ከነርሱ ጋር ያመጣቸዋል። አንደኛ አንደኛ አንደኛ ተሰ ምዕራፍ አራት ከቁጥር 14 እንደተባለ እርሱም ትንሣኤ አማኞች ለድህንነታቸው መሰረት ነው። የሐዋርያት ቅዱስ ጳውሎስን በቆሮንጦስ መልእክቱ አሁን ግን ክርስቶስ ላንቀላፉትም በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩልም ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና። ሁሉም በአዳም እንደሚሞቱ እንዲሁም ሁሉም በክርስቶስ ደም ሕያው ይሆናሉ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ ቁጥር 22 እንደተባለውም እርሱም ትንሳኤ ለእኛ ትንሳኤ በኩር ነው። እንዲሁም ሞቱንም በሚመለከት ሞቱን ከእርሱ ጋር የተባበረ ትንሳኤውን በሚመስል ትንሣኤ ደግሞ ከእርሱም ጋራ እንደተባበረ እንተባበራለን ሚሮሜ ምዕራፍ ስድስት ከቁጥር አምስት እንዳለው ክርስቶስ በተንሳኤውም ለእኛ ትንሳኤ መሰረት ሆኗል። ሐዋርያው ቅዱስ ጴጥሮስም ኢየሱስ ክርስቶስን ከሙታን በመነሳቱ ለህያው ተስፋ ለማይጠፋ እድፈትም ለሌለበትም ለማያልፈው እርስተ እንደ ምሕረቱ ብዛትም ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባቱ ይባረክ፣ አንደኛ ጴጥሮስ ምዕራፍ አንድ ከቁጥር ሶስት እንዳለው ጌታችን ትንሣኤ ለማያልፍ እርስተ ዳግመኛ የተወለደንበትን ነው። ይህንን በተመለከተ ቅዱስ ጳውሎስም ይህንን ቃል የትንሣኤ ጸጋ አስመልክቶ በሚመጡ ዘመናዊ በክርስቶስ ኢየሱስ ለእኛ ባለ ቸርነት ከሁሉም የሚበልጥ የጸጋውና ባለጠግነቱን ያሳየን ዘንድም ከእርሱ ጋር አስነሳን በክርስቶስ በክርስቶስ ኢየሱስ በሰማያዊ ስፍራ እርሱም ጋራ አስቀመጠን ኤፊጦስ ምዕራፍ 2 ከቁጥር 6 እስከ ቁጥር 7 ብሏል። ዛሬ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ትንሣኤ ዘክርስቶስ ስናከብርም ትንሣኤ ሕሊና የተባለ በእርሱ ላይም ያለን እምነት በእርሱም መታመናችንም በማጽናት ትንሣኤ ልቦና ተባለ የእግዚአብሔር ቃል በመስማትና በንስሐ ህይወትም እየታደሱ መኖርም ገንዘብ በማድረግ እርሱን ህይወታችንና ተንሳያችንም መሆኑንም በማስተዋልም ትንሣኤ ዘጉባኤ ለተባለውም ከዓለሙ ህልፈት በኋላ ሰው ሁሉ እንደ ስራው ለጽድቅ ለኩነኔ በአንድነትም የሚነሳበት የዘላለም ትንሣኤ በቀኙ የሚያቆመን እምነት ምግባርም አስተባብረንም በመያዝም ራሳችንን እያዘጋጀን ሊሆን ይገባል። ይህንንም ይህንንም እናደርግ ዘንድም የተንሣኤው ብርሃን ያሳየን አምላካችን እግዚአብሔር በቸርነቱ ይርዳን አሜን ይርዳን አሜን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። መልካም የትንሣኤ በዓል ይሆንላችሁ። ውድና የተከበራችሁ የያሬድ ዩቱብ ቻናል ቤተሰቦች መልካም የፋሲካ በዓል እንዲሆንላችሁ ለሁላችሁም ከወዲሁ መልካም ምኞቴን እገልጻለሁ። ሰላም ለሀገራችን፣ ሰላም ለወገናችን፣ ሰላም ለሕዝባችን ይሆንልን። ወዶች እየወዳችኋለሁ፣ አከብራችኋለሁ። የነበረን ቆይታ ይህንን ይመስል ነበረ። መልካም የትንሳኤ በአል መኝላችኋለሁ እግዚአብሔር አምላክ ለእኛ ሲል ራሱን አሳልፎ ሰጥቶ በመስቀል ላይ ውሎ ሞትን በሞቱ ድል አድርጎልን ይሄውኛ ባርነት ከሀጢአት ባርነት ነፃ ወጥተናል እንኳን አደረሳችሁ እንዲሁም ሀገር ቤቱ ናችሁ ይህን ቪዲዮ ለምሰሙ ሁሉ በሙሉ ሀገር ውጭም ያላችሁ እንዳይቀፋችሁ መልካም የትንሳኤ በዓል ይሁንላችሁ እግዚአብሔር አምላክ ከእናንተ ጋር ይሁን እንወዳችኋለን፣ እናከብራችኋለን። ለያሬድ ዩቱብ ቻናል ግን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በኮሜንት መስጫ ቦክስ ሳጥን ውስጥ አስቀምጡልን ማለት ነው። ክርስቶስ ተንሥአ እሙታን በዓቢይ ኃይል ወስልጣን፣ አሰሮ ለሰይጣን አጋዞ ለአዳም ሰላም፣ እመይዜን ኮነ ፍስሐ ወሰላም።